ክብር ለኢየሱስ ክርስቶስ ለጌታችን ይሁን። በዓለም ዙሪያ ያላችሁ ቅዱሳን ወንድሞች፣ ፓስተር ሀብለንም ከኢንተርናሽናል ሊቪንግ ወርሽፕ ቸርች እንደገናም ቲንግ ለሚሽ ዩቲዩብ ዩቲዩብ ቻናላችን ላይ የምታገኙ ናችሁ። እግዚአብሔር አምላክ ለዘላለም ይባርካችሁ። እግዚአብሔር በሰጠን በዚህ ስፍራ ላይ ብዙ ነገሮች እየተሰሩ ነው። አሁን በአክሽን ውስጥ ሆነ ያለ ነው የእግዚአብሔር ስራ አያልቅ መንግስቱ ሰጠን አንጨ ብዙ ቅዱሳን ወንድም እህቶች አሁን በዚህ ጉዳይ ላይ እጃችሁን ለእግዚአብሔር ስራ አለን የሰማይ አምላክ ያከናውንልናል እኛም ባሪያዎች ተነስተን እንሰራለን ይላል እግዚአብሔር ቃል። በዚህ እግዚአብሔር ቃል ስራ ውስጥ በከፍተኛ ሁኔታ ቅዱሳን እህቶቻችን ወንድሞቻችን ባሉበት እግዚአብሔር መንግስት ሀሳብ ትከናወናለች፣ ትሰራለች። ስለዚህ እግዚአብሔር አምላክ የተባረከ ይሁን። በቤተል በዋቆ ጉቱ ቸርች ማነው? በዋቆ ጉቱ ሃይ ስኩል ፊት ለፊት ሚኒስትሪ ቸርች ከትምህርት ቤት አጠገብ የእኛ ቸርች አለች። ስለዚህ እግዚአብሔር አምላክ ይባርካችሁ። በበጎ ስራ እጃችሁን አበርቱ።